ያ ረቢ ላተትሩክ ጋዛ ወሕደሃ ሊያጅዲ አክፋል ሩባ በእስራኤል ያጋጠመውን ከባድ ሰደድ እሳት ማስቆም እንዳልተቻለ ተሰምቷል። ዛሬ በፓለስታይን ጋዛ አንድ የቪዲዮ ምስል ወጥቶ ብዙዎችን አሳዝኗል። ትላልቅ ሚዲያ ሳይቀሩ እና አልጀዚራ ሳይቀሩ እየተቀባበሉት ይገኛሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ይሄ እንደምን አላችሁ ሁላችሁም፣ በያላችሁበት ሰላማችሁ በዝዝት ይበልልኝ። መግቢያ ላይ እንደሰማችሁት እስራኤል የዘራችሁን እያጨደች ትገኛለች። በጣም ደስ ብሎናል። ላይክና ሼር እያደረጋችሁ ቪዲዮውን በዝርዝር አቅርብላችኋለሁ። ቀጥታ ወደ ቪዲዮ ያ ረቢ ላ ሩባ

ትላልቅ ሚዲያ ሳይቀሩ እና አልጀዚራ ሳይቀሩ እየተቀባበሉት ይገኛሉ። ተመልከቱት እስኪ። እዚህ ጋር የምትመለከቱት ህፃን ልጅ ማለት ነው፣ አንድ ውሃ የያዘ መኪና ከኋላ ይከተላል። ባዶ ሃይላንድ ወይም ደግሞ ባዶ የውሃ ማጠራቂ ማይዞ ማለት ነው። ተመልከቱት እስኪ፣ ይህ ነገር በአጋጣሚ ነበር የተቀረጸው። አሁን ላይ እንደምትመለከቱት ትላልቅ ሚዲያ ሳይቀሩ ይህንን ምስል እየተቀባበሉት ይገኛሉ። ይህ ህፃን ልጅ ለምን እንደዚህ እንደሚሆን አያውቀውም። ለምን ቤተሰቦቹ እንደሚሞቱ አቅም፣ ለምን እንደዚህ ውሃ እንደሚቸገሩ ምግብ እንደሚቸገሩ አቅም። እንደሚታወቀው ከሁለት ዓመት በላይ ምግብም ይሁን ውሃ ወደዚች ምድር አይገባም። ይህ ቪዲዮ ምስል ከታየ በኋላ አሁን ላይ ብዙዎች እያዘኑ ይገኛሉ። እስኪ እኔ ቪዲዮ ልጋብዛቸው፣ እናንተ ሀሳባቸውም ሁሉም በኮሜንት አስቀምጡልኝ። ቤተሰብ ያው እያያችሁት ነው። እንግዲህ በጣም ልብ የሚነካ በጣም የሚያም ነገር ነው። የዓለም ሚዲያዎች መነጋገሪያ አልጀዚራ ላይ የቀረበ ነው። ይህ ህፃን ልጅ እንደምታዩት ባዶ ሃይላንድ ይዞ ከዚህ ውሃ ለመቅዳት እየሞከረ ነው። እያየን ያለ ነው። ምግብ ውሃ መጠጥ ማንኛውም አይነት እንዳይገባ ወደ ጋዛ እንዳይገባ ተዘግቶ ነው ያለው። ወራሪቱ እስራኤል እያደረገች ያለችው ግፍ በዚህ ምድር በሰው ልጅ አእምሮ ሊታሰብ የማይችል ከባድ የሆነ ግፍ ነው እየፈጸመች ያለችው። ሰው በምግብና በመጠጥ እየቀጣች ነው። ሌሎች ህፃኖችን፣ ሽማግሌዎችን፣ ሴቶችን በእሳት ታቃጥላለች። የተረፉትን ደግሞ በምግብና በመጠጥ እየቀጣቻቸው ነው። በጣም የሚያሳዝን ምስል ነው፣ ሰሞኑን ወጥቶ በማህበራዊ ሚዲያ ሲመላለስ የነበረው። እስኪ ቀጣይ ደግሞ አንድ ቪዲዮ እሱን ላሳያችሁ እና እመለሳለሁ። በእስራኤል የተነሳው ሰደድ እሳት እንግዲህ ከሀገሪቱ መንግስት ቁጥጥር ስር ውጭ ሆኗል። በዚህ ሰዓት የሀገሪቱ ጦር ካምፖች ጭምር በእሳቱ እየነደዱ ይገኛል። እሳቱ እንግዲህ እንደምታዩት እዚች ጋር ቀይ ቀይ አርማ ያለበት ከዚች ከእስራኤል ከጋዛ ድንበር እስከ ጫፍ የእስራኤል ድንበር ነው። ወደ ሌሎች ሀገራት እሳቱ አልተዛመተም እስካሁን ድረስ ነገር ግን 21 ወይም 22 የሚደርሱ የእስራኤል ዋና ዋና ከተሞች ላይ እሳቱ ተያይዞ ሀገሪቱን የጦር ካምፖች ጭምር እያነደደ ይገኛል። ዛሬ በዋናነት እንግዲህ የመጣሁበት እንደመታወት መጀመሪያ ላይ ዜናው እንደቀረበው ከዚህ ጋር የተያያዘ ነገር ነው ልናገር የፈለግኩት ውስጤ በጣም ተደስቷል። ውስጤ የተደሰተበት ምክንያት በሰው ልጅ ጥፋት መመኘቴ ሳይሆን፣ ሰው የዘራውን ሲያጭድ፣ በእጁ የከሰበውን ሲጎርስ በጣም ደስ ስለሚያሰኝ በጣም ደስ ስላለኝ ነው። ዓለም መነጋገሪያ የሆነው የጋዛ ህጻናቶች፣ ሴቶች፣ ሽማግሌዎች ደም እንደ ጎርፍ ሲጥለቀለቁ በነበረበት ሰዓት ሁላችንም ልባችን ደምቷል፣ ልባችን አልቅሷል። ምንም ማድረግ ባንችልም ሁል ጊዜ እያየን ልባችን እየደማ ነበርና ዛሬ ደግሞ እስራኤል የእጇን ስታገኝ አላህ ሱብሃነሁ ወተዓላ ኃይልና ቅዋዋን ሲያሳያት ከምንም በላይ ደስታን ይፈጥራልና ይህንን ደስታ ነው ላጋራቸው የፈለኩት። ሌሎች ቪዲዮዎች አሉኝ እነሱም ቪዲዮ በእስራኤል ያጋጠመውን ከባድ ሰደድ እሳት ማስቆም እንዳልተቻለ ተሰምቷል። እሳቱን ተከትሎ ከኢየሩሳሌም ወደ ቴል አቪቭ የሚወስደው ዋና አውራ ጎዳና ተዘግቷል። እሳቱ በፈጣን ንፋስ እንደዚሁም ደግሞ ደረቃማ የአየር ሁኔታ እየታገዘ እየተስፋፋ መሆኑ ተሰምቷል። የአውሮፓ ሀገራት የሆኑት ጣሊያን፣ ክሮሺያም እስራኤልን ለማገዝ አውሮፕላኖቻቸውን ወደ ስፍራው ልከዋል። በተጨማሪነት በነገ ዕለት እስራኤል ልታከብረው የነበረውን የጀግና ወታደሮቿን ቀን እንድትሰርዝ አስገድዷታል። እንደሰማችሁት ከኢየሩሳሌም እስከ ቴላቪቭ ያሉ አገሮች እየነደዱ እየተቃጠሉ ነው ያሉት። አላህ Subhanahu Ta'ala አያያዙ ብርቱ ነው። አላህ ሲይዝ ኃይልና ቅዋው ለየት ያለ ነው። ሁላችንም የአላህ ትዕግስት፣ የአላህ ሶብሩ በጣም አጅቦናል። ያ ሁሉ ደም ሲፈስ፣ ያ ሁሉ ሳት ሲነድ፣ ያ ሁሉ ቤት ሲፈርስ፣ ሴት ሕፃናት በህክምና ላይ ያሉ ሲሞቱ፣ አላህ Subhanahu Ta'ala ሲችል ቅዋው እያለው ሀይሉ እያለው ሲታገስ ሁላችንም በጣም ገርሞን ነበር። ይኸው አመጣጡ ደግሞ ሲመጣ አንዴ ያዝ ሲያደርግ በሁለት ቀን ስብርብሯ ወጣ። አሁን እርዱኝ፣ ድረሱልኝ እያለች ሌሎች ሀገሮችን እየተማጸነች ነው የሚገኘው። እንግዲህ ያው ከኢየሩሳሌም እስከ ቴላቪቭ ማለት በጣም ሰፊ ነው፣ ትላልቅ ከተማ ያለበት ነው። አላህ ስብሐነ ወተዓላ ከዚህም በላይ ጨማምሮ ጨምሮ አላህ ኃይልና ቅዋውን አላህ ያሳያት። ቀጣይ ስለ ጋዛ ቪዲዮ አለ። ለፍልስጤም ደጋፊዎች አሪፍ መረጃ ተሰምቷል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በቀጣዮቹ ሳምንታት ውስጥ ለፍልስጤም የሀገርነት እውቅና እንሰጣለን ብለዋል። ይህንን ተከትሎ ከሃያላኑ ሀገራት መካከል ፈረንሳይ እውቅና በመስጠት ቀዳሚ ያደርጋታል። በነገራችን ላይ የተባበሩት መንግስታት ድርጅት ካሉት 190 13 አባል ሀገራት መካከል 147ቱ ለፍልስጤም የሀገርነት እውቅና ሰጥተዋል። ካልሰጡት ሀገራት መካከል እስካሁን የሚጠቀሱት እነ አሜሪካ፣ አውስትራሊያ፣ ጀርመን እነዚህ ከፊት ይጠቀሳሉ። ነገር ግን የፈረንሳይ ወደዚህ መምጣት ሌሎችን ሀገራት ያቀላቅላል ተብሎ ይጠበቃል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በዚህ ውሳኔ ተናደዋል። ሐማስን በተለይ ይበልጥ እንዲጠናከር የሚያደርግ እርምጃ ነው ብለዋል። ለማንኛውም ኢማኑኤል ማክሮን ይህንን በማድረግ ከፍትሐዊነት ጎን እንቆማለን ሲሉ ተናግረዋል። ውሳኔውን እንዴት ላይ ሀሳብ ስጡኝ። ይህኛው ሌላው ደስታችን ነው። የፈረንሳው ፕሬዚዳንት ማክሮን ለጋዛ ለፍልስጤም የነጻነት ሀገር እውቅና እንደሚሰጡ ነው እንትን ያሉት እንግዲህ አላህ ሱብሃነሁ ወተዓላ ሌሎች ሀያላን አገሮችም ለጋዛ ለፍልስጤም የእውቅና ድምጻቸው እንዲሰጡ አላህ ሱብሃነሁ ወተዓላ ልባቸውን እንዲያራራ ልባቸውን እንዲከፍት ዱዓ ማድረግ ይጠበቅብናል። አብዛኛው ሀገሮች ድምጽ ሰጥተዋል ፍልስጤም ነጻ አገር እንድትሆን ድምጽ ሰጥተዋል። ያው የቀሩት ጀርመን፣ አሜሪካ እነዚህ ፈሳድ የበዛባቸው እርጉም የሆኑ መልዑን የሆኑ ሀገሮች ናቸው። እነሱ አገር መሪዎች እንግዲህ ምንም አይነት ውሳኔ ላይጠበቅ ይችላል። ግን አላህ ሱብሃነ ወተዓላ ስለሆነ ሁሉንም ነገር ሊቀያይር የሚችለው እና ዱዓ ማድረግ አለብን። ቃጠሎ በጣም በርትቷል። ኢንሻ አላህ እሱ ጋር ከተያዘ ቪዲዮ እንላተሰበን الظالمون يا ربي لا تترك غزة وحدها اللهم من يجلي أطفال الرضا ከነብያችሁ የኢስራእ ጉዞ መስጂድ አልአቅሳ ላይ ከሚሰነዘረው ጥቃት ለመከላከል የተነሳችሁ ጀግኖች ሆይ አቻ የሌለው ታሪካዊ ገድልን ፈጽማቸዋልና እንኳን ደስ አላችሁም። ይህ በህዝባችንም በዓለማችንም ትልቅ ለውጥ